ሰላም ጠና ያስጥልኝ። የተወደዳችሁ የቃሉ ቤተሰቦች ወንድማችሁ መሃሪ ነኝ። እምቢ ለጠላቴ አልሰግድም በሚል ርዕስ አጭር ቆይታ ከኔ ጋር የምናደርግ ይሆናል። አስቀድሜ ግን ለቻናላችን እንግዳ ከሆኑ ሰብስክራይብ እንዲያደርጉን ብዙዎችን መድረስ እንድንችል ዝግጅቶቻችንን ሼር እንድታደርጉና አፕሎድ ስናደርግ እንደደረሷችሁ ምልክት እንዲሰጣችሁ የደውል ምልክቷን እንድትጫኑ ላይክ በማድረግ እንድትተባበሩን እያሳሰብኳችሁ በቀጥታ ወደዛሬ ዝግጅት እናልፋለን። መልካም ቆይታ። እምቢ ለጠላቴ አልሰግድም። ሰይጣን እንዲሰገድለት ይፈልጋል። የመጨረሻው ዓላማ ወደ እናንተ ሲመጣ፣ ወደ እኔ ሲመጣ፣ ወደ ቤታችን ሲመጣ፣ ወደ እኛ ነገር ሲመጣ ሰይጣን እንዲሁ አደጋ ጥሉ እሳት ለኩሶ ለመሄድና ራቅ ብሎ ቆሞ አስጨነቅኳቸው እኮ እያለ ለመሳቅ አይደለም። ሰይጣን በዓላማ ነው የሚመጣው። ለመስበር ነው የሚመጣው። ለማንበርከክ ነው የሚመጣው። ለማሰገድ ነው የሚመጣው። ለማስጣል እምነትህን ሊመታ ሊያስጥል ነው የሚመጣው። በሚመጣበት ጊዜ የሚጠቀምባቸው በጣም ብዙ አይነት አመጣጦች አሉ፣ ግን በጣም ፓወርፉል የሆኑ ፓወርፉል ሆኑ ውጤታማ የሆኑ ብዙዎችን ያንበረከከበትና እስከ ዛሬ ድረስ ለሰው ልጅ ፈተና የሆኑ የሰይጣን አመጣጦች ሶስት ናቸው። እና ዮሐንስ ምዕራፍ ሁለት ላይ ማን ነው እና ዮሐንስ ምዕራፍ ሁለት ላይ ሄዳችሁ ስትመለከቱ እነዚህን ነገሮች ታያችኋላችሁ። ዮሐንስ በመልእክቱ ሲጽፍላቸው በዓለም ያለውን ዓለምን ወይም በዓለም ያሉትን ከቁጥር 15 ጀምሬ ባነበው አንድ ዮሐንስ ምራፍ 2 ከቁጥር 15 ጀምሬ ባነበው ዓለምን ወይም በዓለም ያሉትን አትውደዱ ይላልና፣ በዓለም ያለው ሁሉ እርሱ የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ይላል። እነዚህ ሶስት ነገሮች ናቸው፣ ከባባር ነገሮች ናቸው። የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት። በእነዚህ ነው የሚመጣው። ሰው አይቶ የሚማረክበትን ነገር ይዞ ይመጣል። የሚወደውን ነገር ይዞ ይመጣል። ስጋ ስታየው እምቢ ይህንንማ አይ ካን ሪፊውዝ መውሰድ አለብኝ። በቃ እምቢ የማትለውን ነገር ይዞ ይመጣል። ገንዘብ ሊሆን ይችላል፣ ያልጠበከው ነገር ሊሆን ይችላል። ወጥመድ ግን አለበት። የሚያስጥልህ ነገር እንዳለ ታውቅ አለ። ከእምነት እንደሚያጎድል እያወቅ የምትይዘው ነገር ሊሆን ይችላል። ይቅርታ ስለ ገንዘብ መመካት እብሪት ነው፣ ትቢት ነው። ደግሞ አለኝ እኮ እንድትል ማለት ነው። የስጋ ምኞት ለስት ኦፍ ደ ፍላሽ ይሄ አደገኛ ነገር ነው። በነዚህ በሶስቱ ሰይጣን ይመጣል እና እነዚህ ሶስት ነገሮች በአንድ ቦክስ ውስጥ እናስቀመጣቸው ብንል ዲሰፕሽን፣ ማታለል፣ ሽንገላ በሚለው ቦክስ ውስጥ ይገባሉ። እነዚህን ይዞ ሲመጣ ፊትለፊት አይደለም የሚመጣው፣ በሽንገላ ነው በሽንገላ ነው። ምንም እንዳልሆነ ኃጢአት እንደሌለበት ነውር እንደሌለበት እንድታምን እንድታምኝ በማድረግ ምን ችግር አለው? ምን አለበት ደግሞ ው ስህተትም ከሆነ እኮ ሪሊ መመለስ እኮ ይቻላል። ነገሩን አይተኸው ሞክረኸው አለማድረግም እኮ ትችላለህ። ዲሰፕሽኖች ናቸው፣ እንድትስማማ አንዴ ከገባህ ግን እንደ እንደሱስ አንቀው የሚይዙ የማትወጣባቸው የማትወጣው አይነት ወጥመድ ውስጥ ከከተተ ማምለጥ የማትችልበት ደረጃ ውስጥ ካደረሰ በኋላ ከባድ ይሆናል። ላይፍ ዲሰፕሽን የሰይጣን ዋነኛው ኃይለኛው መሳሪያ ነው። ለዚህ ነው ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍላቸው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላቸው ያለው። ዲሰፕሽን ኦፍ ኤነሚ ሽንገላ ነው። እግዚአብሔር የለም አይልህም። እግዚአብሔር እንዳለ ግን እንዳታስብ ያደርጋል። መጽሐፍ ቅዱስ ውሸት አይደለም ውሸት ነው ብሎ አይደለም የሚሟገት። እንዴ ውሸት ነው ብሎ አይልህም ሰይጣን። ሲምፕሊ መጽሐፍ ቅዱስን በማንበብና በማመን እንድትመላለስ ግን ማድረግ ነው ስራው። እንዲህ ክቡር የእግዚአብሔር ቃል ነው ስትለው አዎ ይልሃል፣ ግን እንዳታነበው ያደርግሃል። በዲሰፕሽን በማታለል ነው የሚይዘው። በነዚህ ውስጥ ኢየሱስ ክርስቶስን ፈትኖታል። በሶስቱ በስጋ ምኞት፣ በአይን አምሮት፣ ስለ ገንዘብ መመካት። ርቦሃል ብላ፣ የስጋ ምኞት የአይን አምሮት። ከተማቸውን ኤምፓየሩን፣ የሮማን ኤምፓየር፣ በወቅቱ የነበሩትን መንግስታት ክብር ፓወር አሳየው፣ ፕሬስቲጅ አሳየው። ወድቀ ብትሰግድልኝ አለው። የአይን አምሮት ስለ ገንዘብ መመካት ወይም ባለህ ነገር መመካት፣ እጅ ላይ ባለው ነገር እንዲ የእግዚአብሔር ልጅ ነኝ፣ ኦፍኮርስ ምን ይሆናሉ ብለህ ነው ብሎ ራሱን እንዲወረወር መገፋፋት፣ ትዕቢት፣ እግዚአብሔርን መፈታተን እዛ ውስጥ። በእነዚህ በሶስቱም ድፍረቱ ሰይጣን ደፋሩ ሞክሮ ግን ተዋርዶ ሄደዋል። ኢየሱስን ሞክሮ ሰይጣን። ሌላ አመጣጥ አለው ጠላት። እንድትሰግድ ከፈለገ ሌላ አመጣጥ አለው። በኃይል ይመጣል። ቤት ማናጋት፣ ወጀብ ተነስቶ የማያቅ መከራ ባንተ ላይ ይመጣል። ወጀብ ይነሳባል። በልጆች ሊሆን ይችላል፣ በስራ ሊሆን ይችላል፣ በጤና ሊሆን ይችላል። ያልጠበካቸው ነገሮች እየተደራረቡ ልክ እንደ ቶርኔዶ በአንድ ጊዜ በላይ ላይ እንደ ጎርፍ እንዲያርፉ ሊያደርግ ይችላል። ኧረ፣ በቃኝ በቃኝ፣ ይሄንን በቃ አንተ፣ እሺ እሺ፣ ቢቀር ይሻላል፣ እንደዚህ ከምንናወጥ፣ እንደዚህ ከምንቸገር፣ እንደዚህ ከምንሆን፣ እንደዚህ ከምንታወቅ፣ ኧረ ቢቀርስ ብላችሁ እርግፍ አድርጋችሁ እንድትሄዱ ማለት እንድትሰግዱ፣ እንድትንበረከኩ፣ እንድትሸነፉ ለማድረግ ይሞክራል። አስቴር ምዕራፍ 3 ላይ ያንን ነው የሞከረው። ከዚህም ነገር በኋላ አስቴም ምዕራፍ ሦስት ከቁጥር አንድ ጀምሬ ባነበው የአጋጊውን የአጋጋዊያውን የሐማራቱ ልጅ ሃማን ከፍ ከፍ አደረገው፣ አርጤክስስ ማለት ነው። ከነበረውም ከራሱ ወንበር በወንበሩም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደ ወንበሩንም ከእርሱ ጋር ከነበሩት አዛውንት በላይ አደረገለት። የራሱ የነበረውን ስልጣን ማለት ነው፣ ከዚህ በፊት ይዞት የነበረውን ስልጣን እና ኢቭን አብረው ከሚሰሩ በአርጤክስ ዙሪያ ከሚቀመጡ ሽማግሌዎች ወንበር በላይ ከፍ ከፍ አደረገለት ይላል። ወዘ ሎያል ታማኝ የአርጤክስስ አገልጋይ ነበር ማለት ነው። ማ ከዛ አንድ አዋጅ ወጣ፣ አንድ ነገር አለ ለሃማ። በእኔ በቤተ መንግስቴ በር የሚያገለግሉ ሁሉ ተደፍተው ይስገዱ ብሎ ትእዛዝ ወጣ። ንጉሱም ስለሃሱ እንዲያዞ ነበር እና በንጉሱ በር ያሉ የንጉሱ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበራል። መርዶኪዎስ ግን አልተደፋም፣ አልሰገደለትም። አሁን ይሄ ነገር ሪሊ አስፈላጊ ነው ወይ ለመርዶኪዎስ አለመስገዱ? ምክንያቱም ታሪካዊ ነገሩን በሌሎች ፕሮግራሞቻችን ላይ ተናል። አማሌቃዊ ነው ሃማ። ማለት አማሌቅ የእስራኤል የአይሁድ ሕዝብ ጠላት ነው። ባጭሩ ጠላት ነው። አላሳለፍም ያለ እግዚአብሔር ይመስገብልኝ፣ ሪኮርድ አድርግልኝ፣ አጥፋው ብሎ መርዶኪዎስ ማነው ለሙሴ አዞ ለንጉሥ ሳኦል ያ ትእዛዝ ተሰጥቶት ንጉሥ ሳኦል አንያ ሳሙኤል ምዕራፍ 15 ላይ አጋግን ይዞ ከከብቶች ጋር አመጣው፣ አተረፈው። ሳሙኤል ሲመጣ አጋግ በሕይወት አለ፣ ወስዶ ቆራርጦ ገደለው። ለምን ማለቅ ያለበት መደምሰስ ያለበት? እግዚአብሔር እንዲጠፋ የወሰነበት የእስራኤል ጠላት ስለሆነ መሪያቸው እሱ ነው። የዛ ቤተሰብ ዝርያ ነው። አጋጋዊው የሚለው ነዛ ነው፣ ሃማ ማለት አሁን መርዶኪዎስ ታሪኩን የሚያቅ ማንነቱን የሚያቅ አይሁዳዊ ነው። ለሐማ መስገድ ማለት ለእግዚአብሔር ሕዝብ ጠላት መንበርከክ መስገድ ማለት አይሆንም አምልኮ አይደለም ይሄ ግን በቃ ለጠላቴ አልሰግድም ማለቱ ለህዝቤ ጠላት ለእግዚአብሔር ዓላማ ለእግዚአብሔር አጀንዳ እምቢ ያለ ለዚህ ጠላት አልሰግድም ማለት በዙሪያው የነበሩት ሰዎች ተነሱበት። መርዶኪዎስ አንተ ከማን ትበልጣለህ? ለምን ነው የማሰግደው? የንጉስን ትእዛዝ ለምን ትንቃለህ? አሉ አይሁድ እንደነበረ ስለነገራቸው ሄደው ለሃማ አጣራይ ሰውዬ ምንድን ነው ለምንድን ነው የማይሰግደው? ብለው ለሃማ ሲነግሩት ምን ብሎ ሃማ መርዶኪዎስም እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ ይላል። ተናደደ፣ ተበሳጨ። ዝቅ ብሎ መርዶኪዎስን ብቻ መግደል ትንሽ ነገር ሆኖ ታየው። ስለዚህ አይሁድን ሁሉ ለማጥፋት ሃማ ምን አደረገ ይላት ተነሳ ይላል። ለምን ስላልተሰገደለት አልተሰገደለት ለጠላት አይሰገድም ለጠላት አይሰገድም ለእግዚአብሔር ነው የሚሰገደው ለእግዚአብሔር ነው እጅ የሚሰጠው ለእግዚአብሔር ነው እጅ የሚሰጠው የሚሰገደው ለሀማ አይደለም ለእግዚአብሔር ህዝብ ጠላት አይደለም እዚህ ጋር የሀማን ባህሪ እንድትመለከቱት ያስፈልጋል። ሀማ ምንድን ያደረገው ወደ ንቁስ አርጤክስስ ገብቶ አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትኗል። ህጋቸው ከህዝቡ ህግ ሁሉ የተለየ ነው። የንጉስን ህግ አይጠብቁም፤ ንጉስም የተዋቸው ዘንድ አይገባም። ንጉሱ ቢፈቅድ እንዲጠፉ ይጻፍ፤ እኔም ወደ ንጉሱ ግምጃ ቤት ያገቡት ዘንድ አስር ሺህ መክሊት ብር የንጉስን ስራ በሚሰሩት እጅ እመዝናለሁ አለው። ንጉሱም ቀለበቱን ከእጁ አወለቀ፣ ለአይሁድም ጠላት ለአጋጋዊው ለሃማራቱ ልጅ ለሃማ ሰጠው። ንጉሱም ሃማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ህዝቡም ለአንተ ተሰጥቷል። ቀለበቱን ሰጠው፣ ብር ሰጠው፣ ህዝቡንም ሰጠው። እንደፈለግ ካደርጋቸው ብሎ በማንነታቸው በአይሁድነታቸው ምክንያት ሀማ የመጀመሪያውን ስፖንሰር ገቨርንመንት ስፖንሰር ጀኖሳይድ ጽፎ እንዲህ አጸደቀ ማለት ነው። እየሆነ ያለውን ነገር የሀማን ባህሪ እንድትመለከቱ እንድትጠበቁ ማለት ነው። ችግሩ ያለው አልሰግድም ባይ መርዶኪዎስ ነው። ይሰገደልኝ ባይ ሀማ ነው። ችግሩ ያለው በሁለቱ መካከል ሄዶ ለንጉሱ ይሄ ሰውዬ አልሰግድም ብሏል፣ አንድ ነገር ይደረግ፣ ምንድን ምንድን ነው ማረግ ያለብኝ ብሎ መንገር ለንጉሱ መንገር ይችላል። አንድ ሰውዬ ግለሰብ መርዶኪዎስን። ኖ ሀማ እንደዛ አይደለም ያደረገው። ነገሩን ቀለበሰውና ጠመዘዘውና ችግሩ ያለው በአርጤክስስና በአይሁድ ህዝብ መካከል እንደሆነ አድርጎ ይሄ ህዝብ አይሰማህም፣ ህግህን አያከብርም፣ መደምሰስ አለበት፣ አጥፋው ብሎ ንጉሱን አናዶ አበሳጭቶ እንዲፈርም ነው ያደረገው። የሚገርማችሁ ነገር ሀማውያን ቤተ ክርስቲያን ውስጥ አሉ። እናንተ አንድ ነገር ስትሉ ያችን ነገር ጠምዝዘው ከእናንተ ጋር ባላቸው ነገር ያችን ነገር ጠምዝዘው ችግሩን የእናንተና የሰፊው የሌላው ህዝብ እንደሆነ አድርገው በእናንተና በህዝቡ መካከል እልቂት እንዲፈጠር የሚያደርጉ የእናንተን ሞት ደግሰው ኋላ ጥግ ቆመው እየሳቁ ማየት የሚፈልጉ ሰዎች አሉ። ሀማ ያደረገው ያንን፣ ሀማውያን ናቸው። መጽሐፍ ቅዱስ ሲናገር እግዚአብሔር ስድስት ነገሮችን እጠላለሁ፣ ሰባተኛውን ግን ነፍሱ አጥብቃ ትጸየፋለች ብሎ የሚናገረው በወንድሞች መካከል ጠብንም ይዘራ ይላል። እልቂትን የሚፈጥር ሰው አይገርምም፣ ቤተ ክርስቲያን ውስጥ አለ። ለዛም ነው ያ ቃል የተጻፈው። እናንተ የተናገራችሁትን ነገር ሙሉ ለሙሉ ገልብጠው አውጥተው ነገሩን በእናንተና በሌላው በእናንተና በመሪዎች በእናንተና በከሌ በእናንተና በእንትና መካከል ያለ ችግር ሆኖ እናንተና እነከሌ ስትባሉ እልቂት ሲፈጠር ከባድ ችግር ሲፈጠር ሐዘን ሲሆን ስብራት ሲሆን በዛ እናንተ መበቀል የሚፈልጉ ሰዎች አሉ። ሀማውያኖች ናቸው፣ ክርስቲያኖች አይደሉም። ይላላ በወንድሞች መካከል ጠብን የሚዘራ እንዴት ሊሆን ይችላል? ይሄ አጋንንታዊ ስራ ነው። ሃማውያኖች ናቸው። መጠበቅ አለባቸው። ሃማ ያንን ካረገ በኋላ አዋጁ ይጸድቅለታል። ከጸደቀለት በኋላ ቁጥር አስራ ሶስት ላይ በአስራ ሁለተኛውም ወር በአዳር በአስራ ሶስተኛው ቀን አይሁድን ሁሉ፣ ልጆችን፣ ሽማግሌዎችን፣ ህጻናቱ፣ ሴቶችን በአንድ ቀን ያጠፉ፣ ይገሉ፣ ይህ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤው በመልእክተኞች እጅ ወደ ንጉሱ አገሮች ሁሉ ተላከ። ቁጥር 14 እና 15 በዚያም ቀን ይዘጋጁ ዘንድ የደብዳቤውን ቅጂ በየአገሩ ሁሉ ታወጀ። መልእክተኞቹን በንጉሱ እጅ እየቸኮሉ በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጁን በሱሳ ግንብ ተነበበ። ንጉሱና ማ ሊጠጡ ተቀመጡ። ከተማይቱ ግን ተናወጥ። ይችላል በፍጥነት ቶሎቶሎ፣ ቶሎቶሎ በሉ፣ አስቸኩሉት። ምኑን ግድያውን። ይሄ ነገር እንዲፈጸም አይሁድ በሙሉ እንዲጠፋ በዚያች ቀን የሚል ቃል አለ። ፊሽካው ሲነፋ ከላይ እጣ እየተጣጣሉ ነው ይላል። ያቺ እጣ ቀናት፣ ያቺ ቀን ስትደርስ ቶሎ ብለው በአንድ ቀን በአገራቸው ያሉትን አይሁዶች ሁሉ መደምሰስ። ግደል፣ ደምሰስ፣ ዘረፍ፣ አጥፋ፣ አውድመው። በቃ በአንድ ቀን እንዲሰራ በችኮላ ተላከ ይላል አንደኛ አልሰግድም ስትል፣ ልክ መርዶክዮስ ላይ እነዛ ሰዎች እንደተነሱበት በዙሪያ ያሉ ሰዎች ይነሱብሃል። ምን አለሽ ብትል፣ ምንድን ነው ችግሩ? ችግር እኮ የለውም። ይሁኛ እያደረግን አይደል እንዴ? ምን ትሆናለህ? ምን ትሆኛ አለሽ? ረ ዝም ብለህ ነው? ኧረ እባክህ ዝም ብለህ ነው። በዝም ብትስማማ ይሻላል። ለምን እሺ አትልም? አንተ እውነቱን እያወቃችሁ መቀበል ያቅታችኋል። ኦልሬዲ እነሱ ግን ተቀበለውታል። በዙሪያችሁ ያሉት ሰዎች የመጀመሪያው ተግዳሮት እነሱ ናቸው። ምን አለ እሺ ብትል፣ እሺ ቶ ምን አለፋህ አንተ እንዲህ ምን ምን ያለ ብትስማማ፣ እንዲህ አይነት ነገሮች ይመጣሉ። ስገድ እሺ በተቀበሉ ቶ መተው እኮ ነው ልትባሉ ትችላላችሁ። መጀመሪያ እሱ። በሁለተኛ ደረጃ የሚመጣባችሁ ነገር ደግሞ የህሊናውን በህሊናችሁ ድምፆችን ይልካ፣ ይቀጠቅጣችኋል በአንተ ምክንያት እኮ ነው አንተ ብትሰግድ ኖሮ አንተ ብትስማማ ኖሮ እሺ ብትል ኖሮ እኮ አንተ እኮ ይህም ብታረግ ኖሮ ይህም ብታረግ እሺ ብትሉ ቢሆን ኖሮ ይህ ሁሉ ችግር አይፈጠርም ነበር ብላችሁ እንድታስቡ፣ መርዶክዮስን አሁን በሱ ጫማ ሆናችሁ ስታስቡ፣ እኔ ብሰግድ ኖሮ እኮ ይህ ሁሉ አዋጅ አይመጣም ነበር፣ ይህ ሁሉ ሕዝብ አይደመሰስም፣ አያልቅም፣ አስፈሪ ነገር በእኛ ላይ አይደርስም ነበር። በቃ ሀማን ነገሩት፣ እሺ በቃ ላውረው፣ እኔና ማንነጋገር እሺ በቃ አላለም። ወደዛ እንድትመጡ ነው በሊናችሁ ላይ በቃ የሚለቀቅ ድምፅ አለ፣ ጩኸት አለ። ተስማማ ተቀበል፣ በቃ ተው ይቅርብ፣ ምናምን ይህ ሁሉ ችግር ይህ ሁሉ መከራ ይህ ሁሉ እሳ ይህ ሁሉ ሞት በህዝቡ ላይ ሲታወጅ መርዶኪዎስ ምንድን ነው የሚሰማ በአንተ ምክንያት እኮ አሰግድም ብለ። እንደዚህ አይነት ነገሮችን ልትሰሙ ትችላላችሁ። እውነቱ ግን መጽሐፍ ሲናገር ለአይሁድ ጠላት ተብሎ ለተጻፈለት ለአጋግ ቤተሰብ ለአማሌቅ ዝርያ አይሰገድም። ጣልቃ ገብቶ እግዚአብሔር ይህንን ታሪክ ይገለብጣል። ጣልቃ ገብቶ አዋጁን እግዚአብሔር ይገለብጠዋል። እኔና እናንተ ግን ለጠላት መስገድ የለብንም። በሰዎች ዙሪያችን ባሉ ሰዎች ጩኸት ምክንያት ወይ ሰይጣን በሕሊናችን ውስጥ የሚያመጣ የሚደቀድቀውን ክስ እየሰማን እጅ ለመስጠት ሊዳዳን አይገባም። በእውነት ላይ ግን ጸንተን መቆም ኃላፊነቱ አለብን። በእውነት ላይ የመቆም ግዴታ አለብን። መርዶክዮስ እጅ ሲሰጥ አታዩትም። ማቅ ለብሶ አመድ ነስንሶ ልብሱን ቀዶ፣ ተንኮሉና ሸሩ ሴራው ቢገባው በጾም በጸሎት ጮኸ እንጂ አላለቀ እጁን አልሰጥም፣ አልታጠፈም። ስለዚህ ለጠላት አንስገድ። እውነትን በያዛችሁበት ጉዳይ በእውነት ላይ ቆማችሁ፣ በዙሪያችሁ ያሉት ሰዎች ቢጮሁ ሰይጣን ህሊናችሁን ሊከስ ቢፈልግ ብዙ አይነት ድምፅ ወደ እናንተ አእምሮ ቢያመጣ፣ ዛሬ ላደፋፍራችሁ የምፈልገው በያዛችሁት እውነት ጸንታችሁ ቁሙ። ለጠላት አይሰገድም። እንዳናረገው እጅ እንዳንሰጥ ግንባራችን እንዳይታጠፍ በርቱ፣ ጸንታችሁ ቁሙ። እግዚአብሔር አምላክ በዚህ መልእክት አደፋፍሯችኋል ብዬ ተስፋ አድርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብሬያችሁ የነበርኩት ወንድማችሁ መሃሪ ነኝ። በመግቢያ ላይ እንዳልኩት ሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አትርሱ፣ ላይክ አድርጉ ዝግጅቶቻችንን። መልካም ጊዜ። ጤና ይስጥልኝ።